ታንክ እንደያረኩ ጨለማ ውስጥ ሆነ። በቀጥታ አልተናገርኩም፣ በተዘዋወሪ ነው መናገር እናምናለን። መከናገር እናምናለን። አይ በቀጥታ አልተናገርኩም። ያማለት በተዘዋወሪ ተናግራለን። እኔ ይኸውልህ አንድ ቁጥር አስጽፌያለሁ። አንድ ቁጥር ሰላሳ ስድስት ሰው አንድ ቁጥር ጻፉ የኤላን ሚስጥር አውጡ አለው ለእኔ ደግሞ ሁለት ቁጥር ጻፉልኝ የኤላን ሚስጥር እንዳወጣው ነው ሁለት ቁጥር ጻፉ ቅዳሜ አትወጣም ኪዩ እያለች ነው የምትሰድበው ነው እኔ እኮ ሽማግሌ ልሁን ብየው ነበረ እውላችሁ ሲጀመር

እንኳን አይመለስም የዊና ጉድ ለማየት አንድ ቁጥር ጻፉ። ጅባ አሳያችሁ። ጉድም ገበይ ከነሳ እዩ ላለው አምሳ ምናምን ሰው ግጥም አለ። እስኪ እግዚአብሔር እንበል። ማሬም ቤት ነው፣ አምሳ ሰው ይገባው። አዎ አምሳ ምናምን ሰው ነበረ እኮ እሱ ለተገኘ ነዋ። ዊና የማዳጋስካር ነው እንደምትሄደው። ኧረ ማዳጋስካር አሪፍ አይደለም። እንዲህ ነው። የዚህ ቀን ማለት እኔና ዊና ሳመን ሆስፒታል ገብተን ሄኖክ ቪዲዮ ይዞ ሲቀልድብን ነው። ፕሮፋይል ይታይ ይቋርገሰች አሉ። ይሄ ፀጉር ያስፈልገዋል። ማነው ይገዛል? አንተ እኔን ወሬ እየለቃቀም ካልክ

አንድ ቁጥር ይወጣ፣ ሚስተር ይወጣ፣ ይዘርገብ ቢና ጉድ ይወጣ። አንድ ቁጥር ጻፉ፣ እያየ ቁጥር፣ ቶሎ በሉ። አንድ ቁጥር ምትሉ፣ ሁለት ቁጥር ቶሎ በሉ። ከዚህ የባሰ አለ፣ ከዚህ የባሰ አለ፣ ቶሎ በሉ። ሁለት ቁጥር ጻፉ። ምን ልታረግ ነው? አስር ሰዎች ነው የተመዘገበው። የምን ስም ዝርዝር ነው? ሰርተፍኬት ከነ ፍሬም የሚሰጠው የቤተክርስቲያን የምስጋና ወረቀት ስም ዝርዝር የተያዘበት። አሁንስ ምን ትላለህ? አይደለም፣ እዚህ ጋር አሁን ሰርተፍኬት እና እንትን አሁን እንትን ያልተሰጠው ሰው አለ፣ ፍሬም ያልተሰጠው ሰው አለ። አሁን እዚህ ጋር ቡቼ ነው። ጥሩ፣ የማን ተጽፏል? ይዘረገፋል ያንሰኛ ነበር ነው ነው። አረኔ የሌለ ሰው ስም አንጠቅስም እንጂ የሱ ደግሞ አዝናኝ ይሆናል። አረ ይሁን ይሁን ብለን አልፈን እንጂ

የነዙ ቤት ቤትን ልደት አስታውስ። እዚህኛው ስልክ ላይ አ ኤላ ዘምርልን እየተባለ ነው። አብሶ ደሞ ዊ እቺ ነገር ደግሞ በቃ አረቺስ በናት እት ቁጭ አድርጌ ስመግበው ነበር አብሶ ይህን ሰሞንማ በቃ አስታውሳት። እንዴት ይደገም?